ትዝታ ዘ አራዳ ባለፈው ሳምንት አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚል ርዕስ ለንባብ ያበቁትን መጽሐፍ አንስተን ጥቂት ገጾችን አብረን አድምጠን ዛሬ ትንሽ ለማከል ቀጠሮ ይዘ እንደነበር ይታወሳል። የኩሽ ምንጮች የኢትዮጵያን ጥንታዊ ታሪክ በመሠረታዊነት ከሳባ ንግሥት በፊት ከነበሩት አዳም፣ ሄኖክ፣ ኩሽ፣ መልከጸዴቅ ዮቶርና የሳባ ወይም የአዜብ ንግሥት ጋር እያዋረሱ የሚያቀርቡ ናቸው። በዚህም እነዚህ ቀደምት የመጽሐፍ ቅዱስ ባለ ታሪኮች አንድም ኢትዮጵያዊ አሊያም በተለያዩ ዘመናት ከኢትዮጵያ ጋር ጥልቅ ግንኙነት የነበራቸው እንደነበሩ ይገልጻሉ። ነገር ግን እነዚህ ምንጮችም ቢሆኑ ሰለሞናዊ ትረካዎችን አብረው እየቀላቀሉ ያቀርባሉ። በመሠረታዊነት ግን ከኩሽ ነገድ ወይም ቱባ ኢትዮጵያዊ ብለው የሚያስቧቸውን ቀደምት ባለ ታሪኮች ከየትኛዎቹም መዛግብት በተለየ ሁኔታ ታሪካቸውን በዝርዝር ያሰፍራሉ። አጠቃላይ ኩሽን የተመረቀ ብቻ ሳይሆን በአባቱ ካም ኤላዘቦ የተባለ የዘላለም ክህነት የተሰጠው ብዙ መጽሐፍት የጻፈ አባት አድርገው ይተርካሉ። ኩሻዊ ምንጮች በዘፍጥረት ምዕራፍ ሁለት ላይ የኤደን ገነት ምድርን ከሚያጠጡት ወንዞች መካከል አንዱ ኢትዮጵያን ይከባል መባሉን ተከትሎ የመጀመሪያው ፍጡር አዳም ጥቁር ኢትዮጵያዊ እንደነበረና የኤደንገነት የተባለችው ምድርም ኢትዮጵያ እንደሆነች አሊያም አዳም ከገነት ወደ ኢትዮጵያ ምድር እንደ ተጣለ ያስረዳሉ። ቀጥሎም የዛሬዋ ኢትዮጵያ ለመጀመሪያ ጊዜ ከጥፋት ውኃ በፊት እንደ ሀገር የቆመችው ኦሪ ወይም አራም በተባለ የአዳም ልጅ አማካይነት በ4470 ዓመተ ዓለም እንደነበረ ያትታል። ይህን ተከትሎ የኢትዮጵያ ቀዳማዊ ስያሜም አራም ይባል እንደነበረ ያስረዳል። ቀጥሎም በአባታቸው ኦሪ ምክንያት ኦሪት የተባሉት እነዚህ ቀዳማዊ ሕዝቦች የኖኅ ዘመን የጥፋት ውኃ እስኪመጣ ድረስ በ21 ነገሥታት የዛሬዋን ኢትዮጵያ እንዳቀኑ ዝርዝር መረጃ ያቀርባሉ። በመጨረሻም ይህ ትረካ የኖኅ ዘመንን የጥፋት ውኃ ከዘከረ በኋላ ውኃው ሲደርቅ የኖኅ ልጅ ካምና ልጁ ኩሽ ወደ አዳም ወይም አራም ምድር ተመልሰው ዛሬ ኢትዮጵያ የተባለችውን አገር እንደገና ገና እንደ መሠረቱ ያስረዳሉ። ኢትዮጵያ የሚለው ስያሜም ኢትዮጵስ ከተባለው የኩሽ ልጅ ወይም የመልከ ጸዴቅ ልጅ እንደ ተወለደ ይጽፋሉ። እነዚህ ምንጮች በዋነኝነት ኢትዮጵያ ከአብርሃምና ከሙሴ ዘመን ጀምሮ ከሕገ ልቦናና ኦሪት እምነቶች ጋር ትውውቅ ብቻ ሳይሆን ሰፊ ግንኙነት እንደ ነበራት የሚያትቱ ናቸው ብለን ነበር። ባለፈው ሳምንት ያበቃ ነው። ዛሬም ከዚሁ እንቀጥላለን። ለመጽሐፉ ባለመብት ለሆኑት አሸናፊ ፈንቴና መጽሐፉን ላመላከቱንና ላቀበሉን ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ጥንታዊት ኢትዮጵያ ወይም ኩሽ የመጀመሪያው የሰው ልጅ ወይም አዳም መገኛና የቀደምት ሃይማኖቶች ምድር መሆኗን የሚያትቱትን አፈ ታሪኮች በነባራዊው የሳይንስ ጥናት መመርመር ይቻላል። በማንኛውም ሕዝብ ቅድመ ታሪክ ጥናት ውስጥ በቀዳሚነት የሚነሱት የጥናት ዘርፎች አርኪዮሎጂ፣ አንትሮፖሎጂና የማኅበረሰብ ሥነ ፍጥረት ወይም ፖፕሌሽን ጄኔቲክስ ናቸው። ባለፉት 200 ዓመታት ገደማ አርኪዮሎጂ በመላው ዓለም በርካታ ቁፈራዎችን በማድረግ የተደበቁ ታሪኮች አደባባይ በማውጣት የተሸቀጡ ታሪኮችን ዕርቃን አስቀርቷል። በኢትዮጵያም ከዚህ የተለየ ታሪክ የለውም። አርኪዮሎጂው ኢትዮጵያ የሰው ዘር መገኛ መሆኗን በስፋት ያረጋገጠ በመሆኑ ትልቅ ዋጋ የሚሰጠው ቢሆንም ይህ ጥናት ዝግመተ ለውጥን ማዕከል ያደረገ በመሆኑ በዋናነት ከሰው ልጆች አመጣጥ ይልቅ የሰው መሰል ፍጡራን አመጣጥ ላይ ያተኮረ ነው ማለት ይቻላል። ነገር ግን ይህ ዘርፍ ቀደም ብለን ያየናቸው ስነ ጽሑፎች ሲዘግቡ የኖሩትን ሐቅ ያረጋገጠ አይተኬ ሳይንስ መሆኑ መዘንጋት የለበትም። በሌላ አቅጣጫ ባለፉት 20 ዓመታት ውስጥ ተመስርቶ በዚህ ዘመን ከፍተኛ ውጤት እያስመዘገበ ያለው ፖፕሌሽን ጄኔቲክስ የተባለው የማኅበረሰብ ሥነ ፍጥረት ጥናት በጣም አስገራሚ በሆነ ሁኔታ ከዛሬዎቹ የሰው ልጆች የዘረመል ናሙና ወስዶ በመመርመር የሰው ልጅን አመጣጥና የፍልሰት አቅጣጫዎች ከነ ዘመናቸው ለመረዳት ችሏል። በዚህም ኢትዮጵያ የሰው ዘር መገኛ ናት የሚለውን ጥንተ ታሪክ በዚህ ሳይንስ አዲስ እይታ መመልከት እንችላለን። ፖፑሌሽን ጄኔቲክስ የቅርብ ዘመን ሳይንስ ሲሆን ከአንድ ማኅበረሰብ ውስጥ በርካታ የዘረመል ናሙናዎችን ወስዶ በመመርመር የዚያን ማኅበረሰብ የዘር መገኛ በማጥናት ረገድ የመጨረሻ ሊባል የሚችል ልሕቀት ላይ የደረሰ ሳይንስ ነው። ይህ ሳይንስ ከተለያዩ የህብረተሰብ ክፍሎች የዲኤንኤ ናሙና በመውሰድ የዚያ ህዝብ የጋራ ቀደምት ወይም ኮመን አንሴስተር የየትኛው ክፍለ ዓለም ዝርያ እንደሆነና በየትኛው ዘመን እንደኖረ መረዳት የሚችል ትንግርታዊ ሳይንስ ነው። በዚህም ፖፑሌሽን ጄኔቲክስ በአሁኑ ሰዓት የመላው ዓለም ህዝቦችን ቀዳሚ አባቶች ሃፕሎ ግሩፕ በተባሉ የማጥኛ ማዕቀፎች ዘርዝሮ ማስቀመጥ ችሏል። ለአብነት ያህል የአንድ ግለሰብ ወላጆች በድሮው ዘመን ከእስራኤል ተነስተው ኢትዮጵያ ከደረሱ በኋላ ዘራቸው ተቀላቅሎ መለየት ባይቻል ይህ ሳይንስ የዚያን ግለሰብ ዘረመል በመውሰድ ብቻ ወላጆቹ እስራኤላዊ መሆናቸውን ወይም አለመሆናቸውን ብቻ ሳይሆን ከሆኑ በየትኛው ዘመን ወደ ኢትዮጵያ እንደገቡ ለይቶ መናገር ይቻላል። በአባት በኩል ያለው የዘረመል ሳይንስ ምስጢሩ ዋይ ክሮሞዞም የተባለው የሀብለዘር ክፍል ውስጥ ሲሆን በዚህ ክፍል ውስጥ የሚካተቱ የዘር መረጃዎች ከአንድ አባት ወደ አንድ ልጅ ሳይለወጡ ይተላልፋሉ። ነገር ግን እያንዳንዱ አባት ወደ ወንድ ልጁ ዘሩን ሲያስተላልፍ ዋይ ክሮሞዞም ላይ ከነበረው ሙሉ መረጃ በተጨማሪ ምንጊዜም አንድ ጎጂ ያልሆነ ለውጥ አክሎ ነው የሚያስተላልፈው። በዚህም የአንድ ወንድ ልጅ ዋይ ክሮሞዞም ከአባቱ የሚለየው በዚህ ልውጥ ምክንያት ብቻ ነው ማለት ነው። በዚህ ምክንያት ከአንድ ወንድ ልጅ ይህ ልውጥ ሲቀነስ የአባቱ ዋይ ክሮሞዞም ይመጣል። ሁለት ቢቀነስ የአያቱ፣ ሦስት ቢቀነስ ደግሞ የቅድማያቱ ሀብለ ዘር ይገኛል ማለት ነው። ቁጥሩ በዚህ ልክ በቀነሰ ልክ፣ ለምሳሌ አምስት መቶ ልውጦች ቢቀነሱ አምስት መቶኛ ቅድማያቱ ይገኛል። ከእነዚህ ልውጦች መካከል ግን በዘመን አንድ ጊዜ የሚከሰቱ ልዩ ልውጦች አሉ። እነዚህ ልውጦች ደግሞ የሰውን የቆዳ ቀለም፣ አቋም ቅርጽና መሰል ነገሮች ይቀይራሉ። ከዚህ በኋላ የሚወለደው ወንድ ልጅ ይህንን ልውጥ ይዞ ስለሚቀጥል የሕዝቦች የገጽታ ልዩነትን ያመጣል ማለት ነው። ሃፕሎ ግሩፖች ወይም ጄኔቲክ ማርከርስ ይህንን ልዩ ሁኔታ ልውጠት ተከትሎ የሚመደቡ ናቸው። በዚህ መሠረት ፖፕሌሽን ጄኔቲክስም የሰው ዘር መገኛ ምስራቅ አፍሪካ እንደሆነችና ዛሬ በመላው ዓለም የሚገኙ ሕዝቦች ከዚህ ቀጠና በተለያዩ አቅጣጫዎች እንደተበተኑ ተበተኑ አረጋግጧል። ከዚህም አልፎ የየትኛውም አህጉር ነባር ሕዝብ ከምሥራቅ አፍሪካ በየትኛው ጎዳናና ዘመን ተሻግሮ አዲሱ አህጉር ላይ እንደ ደረሰ መረዳት ችሏል። ከዚህም የበለጠ ግን ይህ ሳይንስ በመላው ዓለም የሚገኙ ሕዝቦች ወይም ሃፕሎ ግሩፖች ሁሉ ቀዳሚ አባት የሆነውን አንድ ግለሰብ በዘረመል ጥናት ፈልጎ ማግኘት ችሏል። በሌላ አባባል የሰው ልጆች ሁሉ ዘረመል ተመርምሮ በዘመን ሂደት የተፈጠሩት ልውጦች ሲቀነሱ ይህ ግለሰብ ላይ ይደርሳሉ ማለት ነው። የዚህ ግለሰብ ዘረመል ሃፕሎ ግሩፕ ኤ የሚባል ሲሆን የዘርፉ ባለሙያዎች ሳይንቲፊክ አዳም ወይም ሳይንሳዊው አዳም ብለው ይጠሩታል። እንደ ሌሎቹ ሃፕሎ ግሩፕ አባቶች ሁሉ ሳይንሳዊ አዳም የኖረበት ቦታና ዘመንም ታውቋል። በዚህም ዛሬ በምድር ላይ የሚገኙ ከሰባት ቢሊዮን በላይ ለሚሆኑ ሕዝቦች ሁሉ አባት የሆነው ይህ ሳይንሳዊ አዳም ከኢትዮጵያ እስከ ታንዛኒያ ባለው የምሥራቅ አፍሪካ ክፍል ውስጥ የኖረ ጥቁር ሰው መሆኑን ለማወቅ ተችሏል። ይህም ከሁሉም አስቀድሞ አዳም በመባል የሚታወቀው የሁሉ ሆሞሳፒያንስ አባት አውሮፓውያን እንደሚሉት ፈረንጅ ሳይሆን ጥቁር አፍሪካዊ መሆኑን የሚያስረግጥ ነው። በእርግጥ ቀደም ሲልም ምሥራቅ አፍሪካ የሰው ዘር መገኛ መሆኑና የመጀመሪያዎቹ ሰዎችም ጥቁር አፍሪካውያን እንደነበሩ ይታወቅ ስለነበር ይህ አዲስ ግኝት ሊባል አይችል ይሆናል። ነገር ግን ይህ ጥናት ከዚህ ቀደም ባልነበረ ሁኔታ በመላው ዓለም የሚገኙ የሰው ልጆች ሁሉ የአንድ ልዕለ አባት ወይም ሱፐርፋዘር ልጆች መሆናቸውን ከማረጋገጥ አልፎ ይህ ሰው ምን እንደሚመስል ለመገመት፣ የት ቦታና በየትኛው ዘመን እንደኖረ ለማሳየት ችሏል። ፖፑሌሽን ጄኔቲክስ ትልቁ ስጦታ የሁሉ ሆሞ ሳፒያንስ አባት የሆነውን አዳም ማግኘት መቻሉ እናም በየትኛው ዘመንና ቦታ እንደኖረ መረዳት መቻሉ ነው ማለት ይቻላል። በዚህ ረገድ የናሽናል ጂኦግራፊክ ቻናሉ ጄኖግራፊክ ፕሮጀክትና ፋሚሊ ትሪዲኤንኤ የተባለ ሌላ ኩባንያ በጋራ ያቀረቡት ጥናት ተጠቃሽ ነው። ይህ ጥናት በዕውቁ አንትሮፖሎጂስትና ጄኔቲሲስት ስፔንሰር ዌልስ የሚመራ ሲሆን በ 2005 ዓ ም በናሽናል ጂኦግራፊ ጣቢያ ዴኔ ሚስቲሪየስ ዘሰርች ኦፍ አዳም በሚል ርዕስ ቀርቦ ነበር። በወቅቱ መላውን ዓለም ያስደመመው ይህ ጥናት አዳም ጥቁር አፍሪካዊ መሆኑን ካስረገጠና የደንገነትም ከታንዛኒያ እስከ ኢትዮጵያ ድረስ ያለው ምድር ሊሆን እንደሚችል ካስረዳ በኋላ ይህ ልዕለ አባት በዚህ ምድር ከክርስቶስ ልደት በፊት ሃምሳ አምስት ሺህ ዓመታት አስቀድሞ እንደኖረ አሳይቷል። ይህ የናሽናል ጂኦግራፊ ጥናታዊ ፊልም የዚህ መጽሐፍ ጸሐፊ እንደ አውሮፓ አቆጣጠር በነሐሴ 2006 ዓ.ም ለጀመረው ጥናት ትልቅ ሚና የነበረው ባለውለታና አይረሴ ሥራ ነው። ነገር ግን ይህ ፊልም በአሁኑ ሰዓት ሳይታገድ የቀረ አይመስልም። በየትኛውም የናሽናል ጂኦግራፊ የጥናታዊ ፊልሞች ስብስብ ላይ አይገኝም፣ በጣቢያው አይታይም፣ ከቴሌቪዥኑ ስራዎች ሰንጠረዥ ላይም ወርዷል። ሌላው ቀርቶ እንደ ሌሎቹ ጥናታዊ ፊልሞች ሁሉ ከኩባንያው አርካይቭ ላይ መግዛት እንኳን አይቻልም። በአሁኑ ሰዓት ይህ ሥራ የሚገኘው ፈቃድ የሌላቸው ሌሎች ሰዎች ቆራርጠው በበይነ መረብ ላይ ከሚለጥፏቸው ጥራት የሌላቸው ቪዲዮዎች ላይ ብቻ ነው፣ የዚህ መጽሐፍ ጸሐፊ ይላሉ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚለው መጽሐፋቸው። የዚህ መጽሐፍ ጸሐፊ እንደ ኤሮፓ አቆጣጠር ከ2007 እስከ 2009 ዓ ም ድረስ የጄኖግራፊክ ፕሮጀክት ሰብሳሃራ ጥናት ፈቃደኛ አባል የነበረ በመሆኑ ጥናታዊ ፊልሙ የታገደበትን ምክንያት ቢያንስ ከ2009 ዓ ም ጀምሮ ከናሽናል ጂኦግራፊ ጄኖግራፊክ ፕሮጀክት ሰብሳሃራ ዳይሬክተር ቢሮ በተደጋጋሚ በኢሜይል ጠይቆ ለመረዳት የሞከረ ቢሆንም ላለፉት ስምንት ዓመታት ምንም አይነት ምላሽ አላገኘም። ሌሎች የፖፑሌሽን ጄኔቲክስ ጥናቶች ደግሞ የሰው ልጅ አሁን ያለውን ተፈጥሮ እንደያዘ በመላው ዓለም መሰደድ የጀመረው በጥቅሉ ከአፍሪካ ወይም ምስራቅ አፍሪካ ቀጠና ብቻ ሳይሆን በተለይም ከኢትዮጵያ ምድር እንደነበረ ያረጋግጣሉ። ስፔንሰር ዌልስም ከኢትዮጵያ እስከ ታንዛኒያ ያለው ምድር ሳይንሳዊ አዳም ከ55,000 ዓመታት በፊት የኖረበት የደንገነት እኩያ ምድር እንደሆነ ካስረዱ በኋላ በተለይ ኢትዮጵያ ከዚህ በፊትም የሰው ዘር የተገኘባት ምድር ስትሆን ሃፕሎ ግሩፕ ኤ ከየትኛውም የዓለም ክፍል በበለጠ ሁኔታ የሚገኝባት አገር እንደሆነች ያስረዳሉ። አያይዘውም አዳም በዝግመተ ለውጥ መጣ ወይስ በመፈጠር የሚለው ጉዳይ ሌላ ሆኖ መጽሐፍ ቅዱስ አዳም በእስራኤል ወይም ሌቫንታይን አካባቢ እንደኖረ መግለጹም ሆነ አውሮፓውያን ይህንን ሰው ነጭ አድርገው ማቅረባቸው የተሳሳተ እንደሆነና የሰው ልጆች በሙሉ ከአንድ ጥቁር ምስራቅ አፍሪካዊ እንደተገኙ ይገልጻሉ። ከዚህ አንጻር ቀደምት ዓለም አቀፍ ሥነ ጽሑፎች ኢትዮጵያ የአዳምና የደንገነት መገኛ መሆኗን መግለጻቸው ትክክል ነበር። ነገር ግን የኢትዮጵያ ምንጮች ከዚህ የበለጠ ከሳይንሳዊ ግኝት ጋር ፍጹም አንድ የሆነ ትረካ ያክላሉ። ቀደምት ኢትዮጵያዊ ትውፊቶች በተለይም ኩሻዊ ምንጮች በመጽሐፍ ቅዱስ ላይ የተጠቀሰው የመጀመሪያዊ ሰው ዘር አዳም ጥቁር ኢትዮጵያዊ እንደነበረና የደንገነትም በዛሬዋ ኢትዮጵያ ውስጥ ነበረች ብለው እንደ ጻፉ አይተናል። በእርግጥ ኢትዮጵያ በመላው ዓለም የመጀመሪያው ሰው ዘር ወይም አዳም መገኛ ነኝ ብላ የምታስብ ብቸኛ ሀገር አይደለችም። በተጨባጭ እንደ እስራኤል፣ ኢራቅ፣ ሶሪያና ሳውዲ አረቢያ ያሉ ሀገራት ከጥንቱ ዘመን ጀምሮ ምድሮቻቸው በዘፍጥረት መጽሐፍ የተጠቀሰው የመጀመሪያው ሰው ከጥንቱ ዘመን ጀምሮ ከምድራቸው አፈር እንደተበጀ ከሚገልጹ ሀገራት ውስጥ ቀዳሚዎቹ ናቸው። ከእነዚህ ውስጥ እስራኤልና ሳውዲ አረቢያ ለክርክራቸው በተከታታይ መጽሐፍ ቅዱስንና ቅዱስ ቁርአንን ይጠቅሳሉ። ነገር ግን ሳይንሱ የሁሉም የሰው ልጆች ልዕል አባት የሆነው የመጀመሪያ ሰው ዘፍጥረት ከሚጠቅሰው ዘመንና ቦታ ፈጽሞ በተለየ ሁኔታ ይህን ሰው በምስራቅ አፍሪካ የዛሬ 55,000 ዓመት ገደማ የኖረ ሰው እንደነበረ ያስረግጣል። የኢትዮጵያ ትውፊታዊ ምንጮች ከዚህ ሳይንሳዊ እውነት ጋር ቢያንስ በቦታ ደረጃ አለመጣረሳቸው አስገራሚ ነው ማለት ይቻላል። ነገር ግን ኩሻዊ ምንጮች አዳም የኖረበትን ዘመን በተመለከተም አንድ አስገራሚ መረጃ ይሰጣሉ። ፖፑሌሽን ጄኔቲክስ ቢያንስ በጄኔግራፊክ ፕሮጀክት ደረጃ ሳይንሳዊው አዳም ከክርስቶስ ልደት በፊት 55ሺህ ዓመት ዓለም ላይ እንደኖረ አስረድቷል። በመጽሐፍ ቅዱስና በቅዱስ ቁርአን ያሉ ታሪኮች ግን የሰው ልጅ ከተፈጠረ ገና ስምንት ሺህ ዓመት እንደሞላው እንኳን አያምኑም። በእርግጥም መጽሐፍ ቅዱሳዊው ቀመር አዳም ከክርስቶስ ልደት በፊት 5427 ዓመታት መኖሩን ነው የሚገልጸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ አዳም ከክርስቶስ ልደት በፊት 5500 ዓመታት እንደኖረ ታስተምራለች። የመጀመሪያው አስደናቂ ጉዳይ 550ና 5500 ቢያንስ በቅርጽ ደረጃ ተመሳሳይ መሆናቸው ነው። ያም ሆኖ ምናልባት መጽሐፍ ቅዱስ ቁጥሮቹን የሚያስቀምጥበት የራሱ ቀመር አለው ካልተባለ በስተቀር የሰው ልጅ በምድር ላይ የተከሰተው ከ7500 ዓመታት በፊት ነው ብሎ ማሰብ ፍጹም ሳይንሳዊ አይደለም። የዝግመተ ለውጡን ጉዳይ ትተን የዛሬዎቹን ዐይነት ሙሉ ሰው ለበርካታ ዐሥርት ሺህ ዓመታት መኖሩ በብዙ ጥናቶች የተረጋገጠ ነው። ነገር ግን በኢትዮጵያ ያለው ትውፊት ይህ ብቻ አይደለም። ለብዙዎቻችን በጣም እንግዳና ለማመን የሚከበድ ቢመስልም ኢትዮጵያዊ ሰነዶች በሰው ልጅ መገኛ ቦታ ብቻ ሳይሆን መገኛ ዘመንም ጭምር በቅርብ ከተገኘው ሳይንሳዊ ሐቅ ጋር ፍጹም አንድ የሆነ የዘፍጥረት ስሌት ያቀርባሉ። በኢትዮጵያ ታሪክ ዘገባ ውስጥ ለዘመናት ተሰውሮ የቆየውና በመሪራስ አማን በላይ ለሕዝብ ንባብ የበቃው መጽሐፈ ሱባኤ የዚህ ስሌት ዓይነተኛ ማሳያ ነው። ጥንታዊ መዛግብት እንደ ተቀዳ የተገለጸለት መጽሐፈ ሱባኤ በጥንቱ ዘመን ከአክሱም በስተ ደቡብ ምዕራብ ይኖሩ የነበሩ አዜባውያን የተባሉ ሕዝቦችን ታሪክ በዝርዝር ካስቀመጠ በኋላ እነዚህ ሕዝቦች አዳም የኖረው ከኢየሱስ ክርስቶስ መወለድ 55 ሺህ ዓመታት አስቀድሞ ነው ብለው ያምኑ እንደ ነበረ ይዘግባል። ይህ ቀመር በኢትዮጵያ ቤተ ክርስቲያን ያልታወቀና ተቀባይነት የሌለው ቢሆንም በፖፑሌሽን ጄኔቲክስ ከተገኘው ውጤት ጋር ፍጹም አንድ ነው። የኢትዮጵያ ትውፊቶች ቀድሞውንም የአዳምን መገኛ ቦታ በትክክል ከማስቀመጣቸው አንጻር በዘመን ደረጃም በዚህ ልኬት ፍጹም ሆነው መገኘታቸው ግጥምጥሞች ሊሆን አይችልም። ይህ ታሪክ በጥንቱ ዘመን ይታወቅ የነበረ ታሪክ መሆን አለበት። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ ቁጥር ከመጽሐፍ ቅዱስ ቀመር ጋር አልስማማ ሲላት 5500 ዘመን እያለች ማስተማር ጀምራ ይሆናል። ጥንታዊ የግብፅ ሰነዶች ከክርስቶስ ልደት በፊት በ5500 ዓመተ ዓለም ፈጣሪያችን ራሱ ወደ ምድር ወርዶ ነበር የሚል ትረካ ስለነበራቸው የቅብጢ ወይም ግብፅ ቤተ ክርስቲያን ይህንን ነባር ባህል በማስረጽ የኢትዮጵያን ነባር ምንጮች እንዳይተረኩ አድርጋ ሊሆንም ይችላል። የአገር ውስጥና የውጭ ጥናታዊ ምንጮች የኢትዮጵያን ቀዳሚ ታሪክ በተመለከተ የሚያነሱት ያአዳም መገኛና የደንገነት እንደሆነች ብቻ አይደለም። የይቺ ምድር የጥንታዊ ሃይማኖትና ቀደምት በዓላት ባለቤት እንደሆነችም ያነሳሉ። በዚህ ረገድ ዲዮዶሮስ ሲኩለስ ኢትዮጵያውያን በምድር ላይ የአማልክት በዓላትን በማክበር የመጀመሪያዎቹ እንደሆኑ መጽሐፉን አይተናል። በሌላ አቅጣጫ የሀገር ውስጥ ምንጮች ደግሞ ኢትዮጵያ ከኖኅ ዘመን ጀምሮ ታከብራቸው ነበር የሚሏቸውን በዓላት ከዝርዝር ታሪኮች ጋር ያቀርባሉ። የጥፋት ውሃ ታሪክ በዘፍጥረት መጽሐፍ ላይ በስፋት ተረከና በኖ ዘመን ምድርም በሙሉ ውሃ እንዳጥለቀለቀ የሚነገርለት ትረካ ነው። ነገር ግን ይህ የጥፋት ውሃ በመጽሐፍ ቅዱስ ብቻ ሳይሆን በመላው ዓለም ጥንታዊ መዛገብት ውስጥ ሰፍረው ከሚገኙ ታሪኮች ውስጥ ቀዳሚ ያልተገኘለት የነባር ሕዝቦች ሁሉ የጋራ ትረካ ነው። በዚህ ረገድ መጽሐፍ ቅዱስና ቅዱስ ቁርአንን ጨምሮ የምድራችን የመጀመሪያ ሥነ ጽሑፍ የሆኑት የሜሶፖታሚያ መዛገብት የህንድና የቻይና ጥንታዊ ትረካዎች የግሪክና የሮማ ሥነ ጽሑፎች የአረብ የባቢሎን የከለዳውያን የቀይ ህንዶች የአፍሪካ የሴልቲክና ሌሎች ቀደምት ሕዝቦች ትውፊቶች ስለ አንድ ጥንታዊ የጥፋት ውኃ ይዘግባሉ በዚህ መሠረት በመሠረታዊነት ኩሻዊና ሴማዊ ቋንቋዎችን የሚናገሩት የምሥራቅ አፍሪካ ነባር ሕዝቦች በልሳንም ሆነ በዘር አንድ መሆናቸውን የሚያሳየው በማኅበረሰቦች ውስጥ ተከትበው የቀሩት የጋራ መገለጫ ባህሪያት ናቸው። እነሱም ጥንታዊ ግሪኮች በጽሑፎቻቸው ላይ እንዳሰፈሩት እነዚህ ህዝቦች ከጥንት ዘመን ማለትም ከጥፋት ውኃ ዘመን ጀምሮ የሚያከብሯቸው በዓላት ናቸው። የሰው ልጅ ተፈጥሮ በሀብለ ዘሩ ወይም በዘረመሉ ውስጥ ተከትቦ ለዘላለም እንደሚዘልቁሉ፣ የአንድ ነባር ማኅበረሰብ ጥንታዊ መገለጫዎችም በቱባ ባህል ውስጥ ተከትበው ይቀራሉ። ከዚህ አንጻር አንትሮፖሎጂካል ጥናቶች በአንድ ህዝብ ታሪክ ውስጥ ከታሪክ መዛግብት ጋር ከአርኪዮሎጂ ግኝቶች የበለጠ ዋጋ ያላቸው ናቸው ማለት ይቻላል። መዛግብት በራሳቸው ያላቸው ዋጋ ከፍተኛ ቢሆንም ተጽፎ የተገኘ ነገር ሁሉ እርግጥ ነው ማለት አይደለም። በተጨባጭም በመላው ዓለም የተገኙ የድንጋይ የብራና የፓፒረስና መሰል ጽሑፎች ላይ ተከትበው የተገኙ ዝርዝሮች ሁሉ በተለያዩ ምክንያት ዕቅጩን የሚናገሩ የማይሆኑባቸው አጋጣሚዎች ብዙ ናቸው። ከጥፋት ውሃ ጋር የተያያዙ ትረካዎች ባህሎችና በዓላት የኢትዮጵያን ያህል በስፋት የሚታወቁባቸው አካባቢዎች በቁጥር በጣም ጥቂት ናቸው። ኩሻዊ ምንጮች በርካታ የኢትዮጵያ በዓላት በኋለኛው ዘመን ክርስቲያናዊና አልፎ አልፎም ኦሪታዊ ዘውግ እየተሰጣቸው ቢመጣም ከጥፋት ውሃ ጀምሮ ይከበሩ እንደነበረ ይገልጻሉ። ከእነዚህ ውስጥ ደግሞ እንደ መስቀል፣ እንቁጣጣሽ ሻደይ አሸንዳና ኢሬቻ የመሳሰሉት በዓላት ይገኛሉ። እነዚህ በዓላት በተቀራራቢ ቀናት የሚከበሩ ሲሆኑ የሻደይ በዓል ክረምት እያለቀ ሲመጣ ከነሐሴ 16 እስከ 20 ድረስ በሰሜን ኢትዮጵያ ውስን አካባቢዎች የሚከበር በዓል ነው። የአዲስ ዓመት በዓል ደግሞ ክረምቱ ሙሉ በሙሉ አብቅቶ መስከረም አንድ ላይ አዲስ ዓመት ሲጀምር የሚከበር ሀገር አቀፍ በዓል ነው። ከየትኛውም አካባቢ ይልቅ በመካከለኛው ኢትዮጵያ ከፍተኛ ትኩረት ይሰጥተዋል። የመስቀል በዓል ደግሞ መስከረም በገባ በ17ኛው ቀን የሚከበር ክርስቲያናዊ በዓል ሲሆን ከየትኛውም አካባቢ በበለጠ ሁኔታ በደቡብ ኢትዮጵያ ከፍተኛ ትኩረት ሰጥቷል። እነዚህ በዓላት በእርግጥም ከክረምት ጋር የተያያዙ በዓላት መሆናቸው ከጥፋት ውሃው ጋር የተያያዘ ዳራ እንደሚኖራቸው የሚያስጠረጥር ነው። የበዓላቱን ኩሻዊና ሰለሞናዊ ትረካዎች በማኅበረሰብ ውስጥ ካሉት አንትሮፖሎጂካል ማሳያዎች ጋር እያነጻጸርን መመልከት እንችላለን። በአጠቃላይ የኢትዮጵያን ጥንታዊ ሃይማኖታዊ ታሪክ ስንመለከት ሰፊ እውቅና በተሰጣቸው የብራና መዛግብት በተለይም ከግብፅ ከገቡት ሰለሞናዊ ትረካዎች ላይ ግድፈቶች ቢታዩም ቀደም ያሉት ኩሻዊ ትረካዎች ግን በአስገራሚ ሁኔታ ከታሪካዊ ሐቅ የማይርቁ ናቸው። እነዚህ ትረካዎች ለአብነት ያህል ከመጀመሪያው የሰው ልጅ መገኛ ጋር በተያያዘ ያቀረቡት ሐሳብ በዘመንም ሆነ በቦታ ደረጃ ከሳይንሳዊ እውነታ ጋር ፍጹም ስምም ሆኖ ተገኝቷል። የጥፋት ውሃውን ታሪክ በተመለከተም ይህ ትረካ ምናበ ወለድ እንዳልሆነ ከየትኛውም ዓለም በተሻለ ሁኔታ ስለ ኩሽ ታሪክም ሆነ አጠቃላይ ስለ ኢትዮጵያ በዓላት፣ ያቀረቧቸው ትረካዎች የዘረመልና የአንትሮፖሎጂ ድጋፍ ያላቸው መሆናቸውን ተመልክተናል። በጥቅሉ ኢትዮጵያ ከአዳም ዘመን ጀምሮ እስከ ኖህ የጥፋት ውሃ ድረስ በተለያዩ ሥነ ጽሑፎችና ትውፊቶች የተወሱላት ትረካዎች ሁሉ እውነተኛ ዳራ ያላቸው ናቸው ብሎ መናገር ይቻላል። የአውሮፓ ሚስጥራዊ ማኅበራትም ገና ከ12ኛው መቶ ክፍለ ዘመን ጀምሮ እነዚህን እውነታዎች የተረዱ እንደ ነበሩ የሚያሳዩ ሁኔታዎች አሉ። ቀጣዩ ጥያቄ ይህች አገር ከአብርሃም ሕገ ልቦና፣ ከሙሴ ሕገ ኦሪት፣ ከኢየሱስ ክርስቶስ ክርስትና፣ ከነቢዩ መሐመድ እስልምና ጋር ተያይዞ የሚተረክላት ጥንታዊ እሴትስ ምን ያህል ተአማኒ አሊያም ምናብ ወልደድ ነው የሚለው ጉዳይ ነው ይላሉ፣ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ ወይም ዘፎርቢድን ሂስትሪ ኦፍ ኢትዮጵያ በሚለው መጽሐፋቸው